ይይቆ ሰሚረቲ አዱኛን ማለፍታት እንዴማ መሰልም አለበታ ይሄ ምንም የሚመስለ ነገርም አይደለም። እንደገና ደግሞ በታዮች አንቺ ኬዝ እንደዚህ ሲሰሩ ማለት ነው። ኬዛቸውን አውጥተው ለሌላ ቦታ ሼር አያረጉትም። በዛው በዛው ምንድነው ይፈጸማል። አይሻላ ትግራይ ክልል ላይ የነበረው ነገር ይፈጠራል እኮ ሊፈጠር ይችላል የተባለው እንጂ እንደዚህ አይነት ችግር ይፈጠራል። ብዙ ችግር አለ ታውቂያለሽ። ግን እንደዚህ አይነት ነገር እንዳልኩሽ፣ ሶስተኛ ሀገር ሊሰጣቸው ሲል የሚኬድበት ኦፊስ አለ። ይሄ ዩኤንኤችሲአር ከሪፉጂ ጋር የተያያዙ ቦታ ኦፊሶች ማለት ነው እና እንደዚህ አይነት ኬዝ ዶክተርሽ፣ ህመምሽን ሼር ብታረጊ ያንችንትን ሼር አያደረግም ለሌላ ሰው፣ እንደዛ ማለት ነው። ገባሽ? እች ግን በአደባባይ ስማችንን አጠፋች። ንበትን ያልደረሰበትን ያልደረሰባትን ያልሆነችን የትምህርት ቤቱን ስም ጭምር ሀገር ነው እዛ። ኢትዮጵያ ውስጥ ነው ክሌም መታረቀው የት ሀገር ነው እንዴ? ሶስተኛ ሀገር ሲሰጣች። ኦኬ፣ ሶስተኛ ሀገር ሲሰጣች። አሁን ለምሳሌ ኤርትራውያኖች አሉ። ኦኬ፣ ኢትዮጵያ ውስጥ ብዙ ስደተኞች አሉ። የመኖች አሉ፣ ሶማሌዎች ኤርትራውያኖች አሉ እና ብዙ የትግሪ ልጆች እራሱ በኤርትራ ሙድ፣ በኤርትራ ኬዝ ኤርትራ ነን ብለው ምናምን ብዙ እናቃል ነ ታወቃለን እንተዋወቃለን ኤኒዌይ። እና ጉዳያቸው ይረዳቸዋል። እንደዚህ አይነት ኬስ ነው እሱ። ነው ያው ልጅ ብሎ የራሱ ሰዎች ስላሉ አሁን ደግሞ የመንግስት አካል እኮ ዩኒቨርሲቲ አለ። ለዚህ ነው በአደባባይ እንደዚህ ስማችን ነው ያተፉት እነሱ ኩስ እንዲደረግላቸው ጉዳያቸው፣ ለዚህ ነው ገባ ኦሮሚያን አተልሽተው የኦሮሞን ማህበረሰብ እንደዚህ በእንደዚህ አይነቱ ሁኔታ ብቻ እያ ኢንተርቪው ላይ የቶለ ነው፣ ጎጃም ነው። እርግጠኛ ናችሁ ግን? ትውልዷ የትውልድ ቦታዋ ሀዋሳ ነው፣ ያ ወጥቷል።

ጃም ነው ነው የምትባል ቦታ ላይ ያወጣውን እኮ ስለ እሷ መረጃ እኮ እንድትሰጥ ለእሷን የተባበራት እኮ ኃይሌ ነው ምናምን ነገር የሚባል ልጅ እኮ ነው። እሷ ታሪኳን እንድታቀርብ የረዳት እሱ እኮ ተያዘ፣ ጠርጣሪ ነው ተብሎ እና አምስት የኢቤስ ሰራተኞችም ኢቤስ ላይም ራሱ ፌዴራል ፖሊስ በሁለት ፔ ካፔዱ እያራች እንዴ! አንቺ ኢንተርቪው ሲያደርጉ እኮ ለህዝብ ሲያቀርቡ እያራገቡ ይኸውልሽ ሉላ ሰቱን ያችኛዋ ሉላ ነው። ኦፍኮርስ እንደዛ ሁሌም እንዲ ሉላ ትመስለኛል። ኛዋ ልጅ እንደዚህ አይነት ማህበረሰብ ውስጥ ነው የምንኖረው። ዩሲ ማን ንትን እሷ በእናትፊት እከት ከአሜሪካኗ የሄደችው አዲስ ላይ የጀመረችው አሁን ላይ የጀመረችዋ ልጅ እሷ ሉላ እና አንድ ከእስራኤል የመጣው ልጅ እሱ ነው ያቀረቡት። ሶስቱ ናቸው ያቀረቡት። እኔ ፕሮግራሙን እከታተለዋለሁኝ ወይ ሁሌም እኔ ላይ ስፈልግ ቢዚ ነበርኩ ላይ ስሄድ

ፌዴራል ፖሊስ እዛ ጋር ያለው ምርመራ እየተደረገ ነው። ሲቀጥል ደግሞ እሷ እንደተቀርብ ያደረገ ደግሞ የሆነ ታምራት የሚባል ነው። እሱም አሁን ቁጥጥር ስር ውሏል። እንግዲህ ገና ተጣርቶ ይመጣል። አደጋ ላይ ወርቋል። ይቤት አንደኛው ቀንደኛው እንደውም እሱ ነው ማለት ነው። አየሽ ይሄንን ድራማ ሰርፎ ያስደረገው አሁን ኢቤስ እኮ በእርግጥ ጽፏል። የተሳሳተ ኢንፎርሜሽኑ ቅርታ መብራል ግን ደጋገሙት። በደንብ በእርግጠኛ ሲሆኑበት ነበር ለህዝብ ማቅረብ ያለባቸው። አቀራረቡ በጣም በቃ መልእክት

ወገን ወገን፣ አሁን እየተፈለገ ያለው በዚያም ሆነ በዚህ የኦሮሞን ህዝብ ላይ ይሄ በደል በነሱ በህዝብ፣ በዛ ህዝብ ነው የሆነው የሚለውን መልእክት ለማስተላለፍ ነው። ይሄ ሁሉ ዙሪያ ጥምጥማቸው በምን መልኩ እንዴት እንዳቀረቡና እንዴት እንደቋጩት ነው የገረመኝ። አንድ ሴት ልጅ እንኳን አንድ አመት ጫካ ውስጥ አፈና አይደለም አንድ ቀን አንድ ሳምንት ከባድ ነው ለሴት ልጅ እና በዚህ ደረጃ በፌሮ ተወክታ ተደፍራ፣ ምን ስትበላ ቆየች፣ የት ከረመች ተብሎ አይጠየቅም። ምን አይነት ሁኔታ ላይ ነበረች ይህን አንድ አመት ሙሉ የሚለው ምንም አይነት ዝርዝር የለም በድፍን ልጅቷ አታወነች ባይዘዌ ልጅቷ ተዋናይ ይመስለኝ የእልቅሻ ተዋ ቀላል አልታወነችም ሰርተዋለች አልተሳካም እንጂ እና የኢቢኤስ ዋና የዛ ፕሮግራም ዋና አላማ ደግሞ አልቅሶ ማስለጠስ ነው በዛ ነው የነሱ ግፍ ራሱ እኮ ምንም እኮ ጥያቄ ከዛ በኋላ ወጣች እና ናጫካ ወለደች። ማህፀኗ ምንጭ ምን አይነት ነው? እንደ ልጅ ተሸከመ በብረት። እኔ ቅድም ስናገር ነበር፣ የምሬ ነው። ከተለያየ ወንድ ጋር እንኳ ሪሌሽንሽፕ ካላት ማርገዝ ችልም ሸርሙጣ። ለዛ ነው የማታረግዘው፣ ሽርሙጥናዋን ካልተወች ማለት ነው። በብረት ጭምር ተጨቅጭቃ እኔ በዚህ ሁለት ዓመት ሶስት ዓመት ውስጥ የፋኖ ስብስብ የዘራው በሽታ ግን እኛ እንደ ፈጣሪ እንደ የዋነታችንም ፈጣሪ ጠብቆናል። የኦሮሞ ሕዝብ በዚህ ደረጃም በዚህም አይለቀም በዚህም አይመዘንም። ግን በአበላ ነው እጅ በአጠጣ ነው እጅ መሬት ቆርሰን በሰጠ ነው ጓዳችን በጉያችን እንዲኖሩ ባደረግ ነው ውለታ በዚህ ልክ መመለሱ በጣም ነው የሚያሳዝን። እውነት ለመናገር መንግስት ልምጥምጥ ነው። በነገራችን ላይ ደሴም ሊዛ ደሴም አሁን ይሄ ፊልም አሁን ይሄ ፊልም ይሄን ዶክመንተሪ የሰሩትን ከሁለት ሺ ስድስት ስምንት ጀምሮ አማራ ክልል ይፈጸማል በነገራችን ማህበረሰቡ ስለታፈነ ነው እንጂ። እና የማነሱ ነው ስትሰሚያቸው፣ አንድ ቤት ውስጥ አምስት ሰው እኮ ተዘግቁ ተጣጣ ኮንቲኒው በደሎች ይደረጋል እና

እኔ ግን ምን እንደሆነ ታውቃላችሁ እንድታወሩ ብዬሽ እኮ ነው የሚያደርጉት ልጅ እድሜ ልኳንስ ማትወጣ ዝናሽ መስለሽኝ ነው ዝናሽን አታውቂያትም እቺ ልጅ ፎቶ ዝናሽ መስለሽኝ ነበር አነጋገራችሁ አንዱ አይደለም ኧረ ዝናሽ ዝናሽና እኔ፣ አረ አይደለንም። ድምጻችን አንድ አይደለም። ከየት መጡ ማለት ነው? ኒንጃ ብቻ ፍሪ። ዝናሽ አይደለሁም እኔ። እኮ እኔን አታውቂኝም። አሁን ነው ፎሎ ያደረኩሽ። ኖ ቆይተሻል። ፎሎማ ካረግሽ እኔ መለስኩልሽ። አሁን ይህ ገብተሽ እኔም ፕሮፋይሌን። ኦኬ፣ እሺ፣ በቃ ደህና። ወደ ገደለ ወደ ሀሳብሽ ሰድሽ እኔ ልጅቷ ልጅቷ ማትወጣ ወጥመድ ውስጥ ነው እንደገባች የሚታየኝ። እኔ ታውቃላችሁ፣ ግን በእውነት ለምን እበላለሁ ብላ ተበላች። አሁን ይሄ እኮ አይወጣም፣ በቃ ከሰው እንትን ላይ ራሱ እና እኔ ይቅርታን መጠየቅ አትፈልግምም፣ ትታሰራለች። በዛ ላይ ደግሞ እኮ በስም አጥፊነት መቀመቅ ነው የምትገባ አሁን ኦፍ ኮርስ፣ የለችም እኮ አለች እንዴ! መኖርማ አለች፣ ትኖራለች። አይ ገብታለች፣ አይ ሻቤ ገብታለች፣ አይ አልገባችም፣ ስልኳ ዝግ ነው። እኔማ ልቤ ናመመኝ፣ እሷን ነገር ሳስብ በእውነት በጣም ነው የሚያስጣላው።